እንደሚታወቀው በአገር አቀፍ ደረጃ በጤና ተቋማቶቻችን ውስጥ በርካታ ስራዎች እየተሰሩ ነው የሚገኙት። በዚህ ሰዓት ላይ ውስን ቦታዎች ላይ የነበሩትም ክፍተቶች ሙሉ በሙሉ ማለት የሚቻልበት መንገድ የተለመደው የጤና አገልግሎት እንዲያስቀጥሉ ማድረግ ተችሏል። በተለይ የተለያዩ ዘመቻዎችንም ጭምር እያደረግን ይገኛለን። ለምሳሌ የኩፍኝ ክትባት ዘመቻ በሀገር አቀፍ ደረጃ ከ15 ሚሊዮን በላይ ክትባት ባለፉት ሁለት ሳምንታት ይሰጠ ነው ያለው እየቀጠለ ነው ያለው። ከዛ ውጪ ውስን የሆኑ የዩኒቨርሲቲ ውሳሌዎችና የፌዴራል ውሳሌዎች ውስጥ ባለፉት ሁለት ሶስት ቀናት የነበሩት አንዳንድ ክፍሎች ላይ የስራ መስተጓጎል፣ የተወሰኑ ሙያተኞች መቀነስ ዛሬ ስናየው ከምላ ቁደስ ተስተካክሏል። ሙሉ በሙሉ ተመልሶ ስራቸውን ጀምሯል ማለት እንችላለን። አሁንም ግን ሬዚደንቶች ወይም ደግሞ እነዚህ ስፔሻላይዝ ለማድረግ እየተማሩ ያሉት ውስን ናቸው። እየመጡ ያሉት የተወሰኑ ይቀራሉ። ያው በአብዛኛው እንደሚመጡ በተለያየ መንገድ ለተቋማቶቻቸው ሪፖርት አድርገዋል። ሰኞ፣ ሁላቸውም እነሱም ወደ ስራ ይገባሉ ብለን እናስባለን። ከዛ ውጭ ግን አገልግሎት በሁሉም ቦታ ላይ እንደውም የበለጠ ብዙ ታካሚ እየመጣ ያለው ዛሬ ሁሉንም ተቋማት ለማየት ችለናል። በሁሉም ቦታ ላይ ከዚህ በፊት በነበረው ደረጃ በርካታ ታካሚዎች አገልግሎታቸውን በአግባቡ እያገኙ ይገኛሉ። ዛሬም በተመሳሳይ ይህንኑ ለማጠናከር ከሁሉም ወስቷሎች የተውጣጡ ሲነር ሐኪሞች፣ ነርሶች፣ ሚድዋይፎች እና ሌሎችም ባለሙያዎች ጋር ሰፊ ውይይት አድርገናል። እነሱም አገልግሎቶችን የበለጠ ለማጠናከር ቁርጠኝነታቸውን ገልጸዋል። የሚነሱ ችግሮችን ደግሞ በቀጣይ አብረን እየተዋየ እንደምንሄድ ተስማምተን አገልግሎቱን የበለጠ በሚቀጥለውም ሳምንት ለማጠናከር ተወያይተናል። እስካሁን ግን መልካም ጥሩ ሁኔታ ላይ እንዳለ መግለጽ እችላለሁ። በአጠቃላይ በጤና ሴክተር ውስጥ ሁለት አበይት ጉዳዮች ሁሌ የምነሳሉ። አንደኛው የጤና አገልግሎት ጥራትን ማሻሻል። ጥራት ስንል እንግዲህ ከግብአት ጀምሮ በቂ ፋይናንስ ማቅረብ፣ አሰራር ስርዓቶችን ማዘመን እንዲሁም ደግሞ ታካሚ የተሻለ አገልግሎት ወቅቱን የጠበቀ እና የተሻሻለ አገልግሎት እንዲያገኝ ማድረግ በጤና አገልግሎት ውስጥ ትልቅ የሚነሳ ነው። ሁለተኛው ግን የጤና ሴክተር የጀርባ አጥንት የሆነው ጤና ባለሙያው ሁኔታ ተመቻችቶለት አግባብ ያለው አገልግሎት እንዲሰጥ የእሱም የት በተለያዩ ደረጃ የሚጠይቁ ጥያቄዎች እንዲመለሱ ማድረግ ነው። እነዚህን ሁለት መንታ ጥያቄዎችን ለመመለስ መንግስት የተለያዩ እርምጃዎችን ወስደዋል። አንዱ የጤና ፖሊሲን ማሻሻል ነበር ይሄ እንግዲህ ወደ አመት አካባቢ አድርጓል የጤና ፖሊሲ ስናሻሽል ከብዙ ዘመን በኋላ እነዚህን ሁለት ጉዳዮች መመለስ በሚችልበት መንገድ ነው የተዋቀረው በተለይ ለጤና ባለሙያ ተገቢውን ትኩረት መስጠት ለጤና ባለሙያ በአቅም በክህሎት እንዲሻሻል ማድረግ የሚያስፈልጉትን ደግሞ ጥቅማ ጥቅሞችን ማስቀረብ በሚችልበት መንገድ ፖሊሲው አመላክቷል ከዚያም በኋላ በርከት ያሉ ስትራቴጂውን ስትራቴጂዎችን ነድፈን እየሰራ እንገኛለን ቅርብ ደግሞ የጤና አስተዳደርና አገልግሎት አዋጅ ጸድቆ በህዝብ ተወካዮች ምክር ቤት ወደ ስራ ገብቷል። በዚህ ውስጥ ጤና ባለሙያውን የሚመለከቱ አንኳር የሆኑ አንቀጾች ገብቷል። አንደኛው ነፃ የህክምና አገልግሎት ለጤና ባለሙያዎች እና ሰራተኞች መስጠት ነው። ይሄ እንግዲህ ምን ያክል በጀት ያስፈልጋል በሚለው በደንብ ተጠንቶ ለሚመለከተው አካል ገብቶ በሚቀጥሉ አመት ወደ ስራ የሚገባ ይሆናል። ከዛ ውጪ በአዋጅ ውስጥ ተቀምጦ የሜዲኮ ሌጋል ኢሹ ወይም ደግሞ የህክምና ስህተት ሲፈጠር ከዚህ በፊት ባለሙያዎችን በዘፈቀደ ተጠያቂ የሚያደርግ ስርዓት ነበር። እሱን በማስቀየር በእያንዳንዱ ጤና ተቋም ውስጥ የህክምና ዲሲፕሊን የሚከታተል ኮሚቴ እንዲደራጅ፣ እነዚህ ጤና ሙያተኞች የሚዳኙት ያ ኮሚቴ በሚሰጠው ምክር እንደሆነና በዘፈቀደ ባለሙያዎች ከስራ ገበታቸው ላይ በስህተት እንዳይነሱ ለማድረግም ከለላ ጥበቃ እንዲደረግላቸውም ጭምር በአዋጁ አስቀምጠናል። ይህም በራሱ ትልቅ ስኬት ነው። ከዛ ውስጥ አዋጁ ሌላው ያመላከተው የጤና ባለሙያዎች ጥቅማጥቅም፣ በተለይ የተጋላጭነት ክፍያ፣ ሌሎችም ለጤና ባለሙያው የሚጠቅሙ ጉዳዮችን አስቀምጧል። እሱ መመሪያ ተሰርቷል። እንግዲህ በተለይ ይሄ በአጠቃላይ የማትጊያ ስርዓቶችና ጤና ባለሙያውን ለማስጠቀም የሚሰሩ ስራዎች ከክልል ክልል ትልቅ ልዩነት አላቸው። አንዳንድ ክልል ራሳቸው አቅም የሚሄዱበት አለ። አንዳንዱ ወደ ኋላ ላይ ይቀራል። ስለዚህ ወጥ እንዲሆን፣ ከቦታ ቦታ ተመሳሳይ የማትጊያ ስርዓት እንዲኖር እንዲሁም ደግሞ ስርዓቱም የማትጊያ ስርዓቱም ከስምንት አስር ዓመት በፊት የወጣ ስለሆነ እሱንም ጊዜውን የዋጀ ለማድረግ ስራ ተሰርቶ የበላይ አመራር የመጨረሻ ሀሳብ እንዲሰጥበትና በበጀት ውስጥ እንዲገባ ጥረቶች እየተደረጉ ነው የሚገኙት። እነዚህም በቀጣይነት የሚታዩ ይሆናል። ከዛም ውጪ እንግዲህ ከክልልና ከከተማ አስተዳደሮች ጋር በመወያየት ጤና ባለሙያዎቻችን ቅድሚያ ተሰጥቶ ተጠቃሚ እንዲሆኑ በተለይ አሁን በትራንስፖርቴሽን ከተማ ውስጥ ይቸገራሉ፣ እሱን ማየት ከዛም ባሻገር መሬት፣ ቤት የሚያገኙበት መኖሪያ ጋር ተያይዞ ብዙ ጥያቄ ስለሚነሱ እሱንም ቅድሚያ የሚያገኙበት ከተለያዩ አማራጮች ጋር ውይይትም ተደርጓል። ያገኙም ደግሞ አሉ። እኛም በርከት ያሉ ቤቶችን በተለይ በጤና ጣቢያ ውስጥ ሰርተናል እንደ መንግስት። ከዚያም ባሻገር ግን የከተማ አስተዳደሩ በየደረጃው የሚያቀርባቸውን መኖሪያ ቤቶች ውስጥ ሙያተኛው ቅድሚያ እንዲያገኝ ውይይቶች ይደረጋሉ። በቀጣይነት እነዚህ አዋጁንና የተለያዩ ስትራቴጂዎችን ማዕከል አድርገን የምንሰራ ይሆናል። ይሁን እንጂ እንግዲህ ይሄ ሊሆን የሚችለው ባለሙያው ሰከን ብሎ ስራውን እየሰራ እየተመካከርን ነው። ሁሉንም በአንድ ጊዜ ማድረግ አንችልም። የደሞዝ መሻሻያ ሊጠየቅ ይችላል። በአንድ ጊዜ አይሆንም። በሂደት ነው ሁሉ ነገር የሚሆነው። የመንግስትን የመክፈል አቅም የአገርን አጠቃላይ ኢኮኖሚያዊ አቅም መሰረት ያደረገ ሌላውንም ሲቪል ሰርቫንት ማዕከል ያደረገ ስራ ስለሆነ የሚሰራው ተረጋግቶ ስራውን እየሰራ በተደራጀ መንገድ በማህበራቸው በኩል እንዲሰሩ በዚህ አጋጣሚ መናገር ፈልጋለሁ። ምን ይጠበቃል? ዛሬ ተደርጓልና ከተለያዩ ጤና ተቋማት ተወካዮች ጋር ምን ነበረ ውጤቱ? እንዴት ነው የሚገለጸው? እሺ ዛሬ እንግዲህ ከሁሉም ፌዴራል ሆስፒታሎች ስድስት የሚሆኑ ፌዴራል ሆስፒታሎች ጋር ከሶስት መቶ ሰዎች በላይ ጥሪ ተደርጎ ሰፊ ውይይት አድርገናል። በዚህ ውይይት ላይ የተገኙት ሲነር ሐኪሞቻችን አሉ፣ ሐኪሞች አሉ፣ ነርሶች፣ ሚድዋይፎች፣ አነስቴዥያ፣ ላቦራቶሪ ባለሙያዎች፣ አጠቃላይ የሁሳሎችን ማህበረሰብ ሊወክል የሚችል ሙያተኞች ናቸው የመጡት። እንግዲህ በዚህ ላይ እንደ አገር ባለፉት ስድስት ሰባት ዓመታት የነበሩት ስኬቶች ምንድን ናቸው ችግሮችስ ምንድን ናቸው? የሚለውን በደንብ አይተናል። አገራዊ ስኬቶችና ችግሮቻችን በጤና ሰክተር ላይ ያላቸውንም ጫና እና ጥቅም እሱንም በዛው ልክ አይተናል። ጤና ሰክተሩን ባለፉት ዓመታት ያመጣቸው ያስመዘገባቸው ስኬቶች ምንድ ናቸው? ትላልቅ ስኬቶችን አስመዝግበናል። በብዙ ወጀብ ውስጥ እያለፍንም ብዙ ውጤቶች መጥቷል። እሱም ላይ መስማማት ችለናል። አሁንም ግን ያልተሻገርናቸው ችግሮች ደግሞ አሉ። እሱንም እንዴት ነው የምንፈታው? በተለይ የጤና አገልግሎት ጥራት በሚፈለገው ደረጃ አልመጣም። የግብዓት ጥራቶችምና ችግሮችም አሉ። ጤና ባለሙያዎቻችን ጋም ራሳቸውን ሰጥቶ አርበኛ ሆኖ የሚያገለግሉ ጤና ባለሙያዎች አሉ። አሁንም ግን ችግር ያለባቸው የሙያን ዲሲፕሊን ጠብቆ የማይሰሩ ደግሞ እንዳሉ ይታወቃል። ቅርብ ባጋጠመን ችግርም ስራ ቦታ ላይ ታካሚ ጥሎ ሄዱም ይኖራሉ ይህን እንዴት ነው ማስተካከል ያለብን ብለን ሰከን ብለን እንዴት ነው መስራት ያለብን በሚለው ላይ ነው የተስማም የተወያየ ነው። ምላሹን በጣም ጥሩ ነው። የፈለገ ጥያቄ ቢኖርም አድማ በማድረግ ስራ በማቆም የሚመለስ ጥያቄ እንደሌለ፣ እንዲህ ማድረግ በፍጹም ዲሲፕሊኑ እንደማይፈቅድ እንደማይፈቅድ ሁሉም ተስማምተውበታል። ስለዚህ በቀጣይነት በማህበር በኩል ጤና ሙያተኛው ስራውን እየሰራ ትጋቱን ጨምሮ መንግስት ደግሞ ያሉትን ጥያቄዎች አቅም በፈቀደ መንገድ እንዲመለስ ተረጋግተው እንደሚጠብቁ ሁላችንም ተስማምተናል። አገሪቷ እያደገች ያለች ሀገር፣ ትልቅ ተስፋ ያላት ሀገር ለሚቀጥለው ትውልድ የተሻለ ኢትዮጵያ፣ የተሻለ ጤና ሴክተር ለማስተላለፍ እኛ ለፍተን መስራት እንዳለብን በስራችን ላይ አቅማችንን በሙሉ ተጠቅመን መስራት እንዳለብን ሁሉም ሰው በአንድ ድምፅ ነው የተናገረው። ዞሮ ዞሮ ግን በየደረጃው በወረዳ ሊሆን ይችላል፣ በክልል ሊሆን ይችላል፣ መመለስ ያለባቸው ጥያቄዎች ደግሞ አሉ። ህግ የሚፈቅደውን በአግባቡ አለመክፈል፣ አልፎ አልፎ የተለያዩ መልካም መሳደር ጥያቄዎች ጤና ሙያተኛውን ቅድሚያ ሰጥቶ ድጋፍ ማድረጋ ተያይዞ በየደረጃው ያሉትን የሚንጠባጠቡ ችግሮችን መፍታት ግን እንደሚገባን ተስማምተናል። በአጠቃላይ በጣም ጥሩ ውይይት መስማማት የተደረሰበት ቀጣይ ከተወሰኑ ወራት በኋላ ሳምንታት በኋላ በሀገር አቀፍ ደረጃ ትልቅ የውይይት ማድረግ ስላለ ለዛ ግብአት የሚሆን ብዙ ነገሮችን አግኝተናል። ከሰኞ ጀምሮ ሙሉ የመማር ማስተማርና የአገልግሎት አሰጣጥ ሂደት እንደሚቀጥል እንደወትሮ ተስማምተን ለተለያየን መግለጽ እችላለሁ።